ፈኪ ካጠፉበት ምርድምቅ ሽብርቅ ብለው መጥተዋል ማለት ነው። አቤት አቤት አቤት! ፈጣሪ ሆይ የሰው ፍቅር ስጠኝ፣ የሰው መውደድ ስጠኝ ነው የሚባለው። እና ፈኪ እንግዲህ አህሙ ገማች እየለበሰች አስቸግራኛለች፣ በቪዲዮ ኮል እየደወለች እንዴት ነው ነገሩ ረ ፍቅሩ ጣንቷል ማለት ነው። ለማንኛውም አንዲት ወዳጃቸው በቃ ፌንት ነው ያስበላቻቸው ማለት ይቻላል ማለት ነው። የሚያምር ልብስ ሰርፕራይዝ አድርጋቸዋለች ማለት ነው። ፈኪም እንግዲህ ምር ብሎባት መጥታለች። እዚህ ቀደም አሟት ነበረ፣ አልሐምዱላ ዛሬ ተሽሏት፣ ካጠፉበት ከተፍ ብለዋል ማለት ነው። ግን ሙዚቃ ባታስገቡ ጥሩ ነው ማለት ነው ረመዳን ስለሆነ ሙዚቃ ቢቀር ይሻላል። ላችኋለሁ አካባቢ ለማንኛውም አሰላሙ አሌይኩም ወራምትላ ወበረካቱ እንዴት ናችሁ? ውድ የፀሐይ ቻናል ተከታታዮች ወዳጆቼ ማለት ነው። እስቲ ወዳጆቼ ልበላችሁን ወዳጅ እንድትሆኑ ማለት ነው። አበረታቱ ፕሊስ፣ ፕሊስ ጋይስ ማለት ነው። ለማንኛውም ዛሬ ፈኪን አህሙንና ና አመዙዙን ይዤላችሁ መጥቻለሁ ማለት ነው። ደስ በሚል ቪዲዮ መጥተናል። የሰው ደስታ የመስደስታችሁ ደግሞ አበረታቱ ማለት ነው። እና እንዳልኳችሁ መግቢያው ላይ እንደነገርኳችሁ አህሙና ፈኪን ሰርፕራይዝ አድርጋቸዋለች አንዲት ተወዳጃቸው ማለት ነው። በጣም የሰው መውደድ ስጠኝ ነው። እና በጣም የወዷቸዋልና አህሙን እና ፈኪ አንድ ላይ ሲመጡ ሁሉም ሰው በደስታ ነው እንትን የሚቀበላቸው። እውነት ለመናገር ኮሜንቱ ራሱ በጣም ያስደስታል። እና ፈኪሻ አህሙ በቪዲዮ የኮል እየደወለች ሆን ብላን ጋማች እየለበሰች እንትን ብላለች እና ምናምን ሲል ነበር በባለፈው። አሁን ግን አንድ ወዳጃቸው እንደዚህ ማች አድርጋ ምር አድርጋ አልብሳቸዋለች ማለት ነው። እውነት ለመናገር ምርጥ ልብስ ነው። እንደዚህ ጥንድ ለጥንዶች አሁን ላይ የሚወጡ ልብሶች ደስ የሚሉ ልብሶች አሉ ማለት ነው። የምር በጣም ሽፎን። እንደገና ደግሞ ማች ባላችሁ ጋር ማች ማድረግ ከፈለጋችሁ ምናምን አሁን ላይ ቆንጆ ቆንጆ ስራ እየሰራች ትገኛለች። ሙዙዙ ማሻላ በስተ ጠንካራ ሆናለች። ሙዙዙም እና ሲስታቸዋለች አህሙን እና ፈኪ ማለት ነውና ከጠፉበት ከተፍ ብለዋል። ሰሞኑን ጠፍተው ነበረ እኔ ደግሞ በቃ አሟት ነው ወይስ ደግሞ ረመዳን ስለሆነ ሰላት ኢትዮጵ ትንሽ እንትን ሰለሚል ኢባዳቸው ላይ ፎከስ አድርገው ይሆናል ብዬ ነበር ማለት ነው። ግን ጣፋም እያሉ ቢሆንም ከተፍ ብለዋል። አህማዚ ቀደም በእንትን ጉዳይ በጣም ተሰምቶት ነበረ። እንዳውም ይቶ ባልሰራም ብሎ ፈኪናት ወደ ተመልሶ እንዲሰራ ያደረገችው ማለት ነው። አበረታታ ጓደኛ እንደዚህ ነው። አንድ ጓደኛ፣ እውነት ለመናገር ጓደኝነት ትልቅ ነገር ነው ማለት ነው። አንድ ሰው እንትን ሲል ሲሰለቸው፣ ነገሮች ሲዘበራረቁበት የሚያጠነክር አይዞሽ፣ ጠንክሪ ጠንክር፣ አይዞ ከጎንህ ነኝ ብሎ በቃላማውን እንዲያሳካ ሲሰንፍ ሲሰንፍ አንድ ሰው ሲሰንፍ የሚያበረታ ጓደኛ ማለት የሚያበረታ ነው። ሙሽ በደስታህ ጊዜ ብቻ አብሮህ የሚያጨበጭብ ስትወርቅም፣ ስትደክምም፣ ሲደክምህም ሲሰለችህም የሚያበረታ ጓደኛ በጣም ትልቅ ነገር ነውና አህሙ ከፍቶት አልሰራም ብሎ ነበረ። ፈኪሻ እንግዲህ አይሆንም ብላ አምጥታዋለች ማለት ነው አይታችሁ ከሆነ ሰሞኑን እየጠፋ ነው የሚለቀው ማለት ነው። አንዳንድ ኮሜንታተሮችም ዝም እንትን አሉ፣ እና ያው የሚወዳቸው እንዳለ ሁሉ የሚነቅፍም አይጠፋም ማለት ነው እና አልሰራም ብሎ ትቶት ነበረ። ግን አሁን ላይ እየሰሩ አብረው እየሰሩ ይገኛሉ ማለት ነው። አብረው እየመጡ ነው። እና ሰርፕራይዝ ተደርገዋል ማለት ነው። እንደዚህ ነው ወዳጅ ማለት። እንዴት ነው እኔስ? ወዳጅ የማፈራው በተለይ ደግሞ ዩቲዩብ ማለት ነው። እንዴት ነው ወዳጅ የሚፈራው? ጋይስ ነው፣ ግራ ጎኔን ይዤ ስመጣ ነው፣ ብቻዬን ስለሆንኩ ነው። እንዴት ነው ወዳጅ የሚፈራው? በዩቲዩብ እንዴት ነው ተወዳጅ የምትሆኑት? የምር መታደል እኮ ነው። ሀቂቃ እውነት ለመናገር እንደዚህ ሰው ወዷቸው ተከትሏቸው ደግሞ ተከታታያቸው ሆኖ በዛ ላይ ደግሞ ሄደው ደግሞ ስጦታ ሲገዙላቸው አስባችሁታል? ይሄ ትልቅ ጸጋ ነው ማለት ነው። እውነት ለመናገር የሰው መውደድ እንደዚህ ቀላል ነገር አይደለም። የሰው መውደድ ማግኘት ትልቅ ነገር ነውና እና ለሁላችሁም የሰው መውደድ ይስጠን ማለት ነውና አህሙና ፈኪ ደግሞ በጣም ከመጀመሪያው አንስተው በጣም ሰው ይወዳቸዋል ማለት ነው። የምር ሁለቱም ደስ የሚሉ ልጆች ናቸው እውነት ለመናገር ማለት ነው ቢጣመሩ እኔ እንጃ፣ ደህ ደስ ደስ አላቸው ሁለታችሁ ሁለት ሁላችሁ ሁለታችሁ በጣም ይሄዳሉ አብሮ ማለት ነው። ደስ ደስ አላቸው ቀልዳቸው ምናምን እና ደስ ይላሉ። እንደው ብትጣመሩ እንደዚህ አንድ አይነት ፈኪያ፣ ሰሞኑን አይታችሁ ከሆነ ጀለብያም የሆነ ደግሞ ሲለብሱ አንድ አይነት አንድ አይነት እየለበሱ ነበር ማለት ነው። እናንድ አይነት ከለበሳችሁ አይቀርማ ለምን እኔ እንደዚህ ጠግም ገዝቼ አላስደስታችሁም? ብላ እንድትወዳጃቸውን ከዴ በውስጥ ገብታ እሙዙዙን አዛት እምር አድርጋቸዋለች ማለት ነው። ቆንጆ ልብስ ገዝታላቸዋለች ማለት ነው። እና ደስ ይላል። እሙዙዙም እንደዚሁ የበረታች የልጅ እናት ናት፣ ብቻዋን ሲንግል ማም ሆና በጣም ጠንክራ እየሰራች ትገኛለች። በዚህ አጋጣሚ ጎበዝ፣ ጠንካራ ልጅ ናት እና ይሄ ልብስ በነገራችን ላይ ሙዙዙ እና ጓደኛዋት ቲክቶክ ላይ ለብሰው ታይቼ ነበረ። በዛውም ለሂድ መግዛት ከፈለጋችሁ ግዙ ብላ ማስታወቂያም ሰርታለች። እና አበረታታት ሙዙዙንም ከጎኗ እንሆን ማለት ነው። ሙስሊም እህታችን ናት። የምትለቀውን ነገር ቪዲዮውን በማየት እንደገና ደግሞ ማዘዝም ካፈለጋችሁ እየሄዳችሁ እያዘዛችሁ፣ እንደዚህ አይነት እህቶቻችን በተለይ ደግሞ አረብ ሀገር በሰው ሀገር ተንገላተው ደክሟቸው አገር ሲገቡ በኢትዮጵያ ሲመጡ እና በተቻለን አቅም ብናበረታታቸው መልካም ነገር ነው ማለት ነው። በነገራችን መልካምነት ለራስ ነው ለማንም አይደለም። አሁንም ብዙ ብናበረታታት ጥሩ ነገር በኢትዮጵያ ስትመጣ በቃ ለአሁን ይችልሽ ምዙዙ ለብዙ ሴቶች የምታጠናክር አርአያ የምትሆን ልጅ ናት ማለት ነው። ምክንያቱም ይች ልጅ በሰው ሀገር ነበረች የምትወደው ልጅ ነበር ምናምን አሁን ላይ በሀገሯ ሄዳ እየሰራች ትገኛለች ማለት ነው። ጎበዝ ጠንክራ ልጇን እያሳደገች እውነት ለመናገር አይደለም ልጅ እያሳደጋችሁ፣ እንደዚሁም ለብቻችሁም እንኳ ትንሽ ይከብዳል ተዘጋጅታችሁበት ካልሄዳችሁ ግን ደግሞ በጣም ብዙ ልጆች እየደገፏትን ጓደኞቿን ጋር እየሆነች በሁለት እግሯ እየቆመች ያለች ልጅ ናት እና ይህን ስራ እየሰራች ያለች ውፈኪሻ ና ሙ የለበሱትን ልብስ እየሰራች ያለችው እሙዙዙ ናት ማለት ነው እሙዙዙ ሙዝዙን አበረታታት፣ ዙዙ ፋሚሊን ማለት ነው። ብናበረታታት፣ አበረታታት፣ መልካም ነው። አረብ ሀገር የተመለሱ እህቶቻችን ነው። አረብ ሀገር ያሉ የአረብ ሀገር ሴት በነገራችን ላይ አይደለም ለቤተሰቦቿ፣ ለወገኗ፣ ለሀገሯ ለብዙ ቀድማ የምትደርሰው የአረብ ሴት ናት ማለት ነው። እና እስበሱ መበረታታት አለብን ብዬ ነው ማስበው። እና አበረታቷት ነው መዙዙን፣ ከጎኗ እንሆን። ሌላም ልጆች የገቧሉ፣ እነሱንም ብናበረታታቸው መልካም ነው። ለእኛ አይቆጥርብንም፣ ከፍተንላቸው እንብንተው። ራሱ ማየት ካልፈለግን ብን ከፍትላቸው ራሱ መልካምነት ነው። ይሄ ራሱ አንድ ድጋፍ ነው ማለት ነው። እውነቴን ነው። እና እይታ ሲኖረው ነው በነገራችን ላይ ዩቲዩብ የሚከፍለው፣ እይታ ካለው ይከፍላል። የማይታይ ካልሆነ የማይታይ ከሆነ አይከፍልም። እና ዩቲዩብ በነገራችን ላይ ካታየ፣ እይታ ካለው ይከፍላል። እይታ ካለለው ግን ዜሮ ዜሮ ነው። እና እናበረታታቸው ሀገር የገቡ እህቶቻችንን እና ማዘዝ ካፈለጋችሁ ደግሞ ምሰሶ ጋር የሄዳችሁ ሰዙ ማለት ነው እና ፈኪና አህሙ እንግዲህ እንደዚህ ምርድ መቀበለው መጥተዋል ማለት ነው። የፈኪና የአህሙ ወዳጆች እኔንም አበረታቱኝ ማለት ነው። ላይክ ሽር፣ ሰብስክራይብ ያደረጋችሁ አበረታቱ። ሰላሙን እንትበሉ ይወዳችኋሉ። ሀፋይቢ ባላችሁበት አላህ ይጠብቃችሁ። ዶች